ዲጂታላይዝ ስርዓትን መዘርጋትና ማስፋፋት አስገዳጅ የሆነ በመጣበት በዚህ ዘመን የዕለት ተዕለት ውጣ ውረድን በሚቀንስ ሀገራዊ ፋይዳውንም በሚጨምር መልኩ የመጠቀም ልምምዱ ቀጥሏል። ሂደቱም በተለይ በፋይናንስ ዘርፉ ከፍተኛ አስተዋጽኦ ማበርከቱም የሚጠቀስ ነው። ኢትዮ ቴሌኮምን ዋቢ ብናደርግ እንኳ በዲጂታል አማራጭ በቀረቡ የብድር አማራጮች በርካቶች ተጠቃሚ ሆኗል። ኢትዮ ቴሌኮም 86 ሚሊዮን ደንበኞች አሉት። በቴሌብር ወደ 57 ሚሊዮን ደንበኞች አሉ ከ22 ጀምሮ እንግዲህ የነን ኮላተራል ወይም ያለማሳዣ ብድርን ስንጀምር ወደ 15 ሚሊዮን የሚሆኑ ዜጎች አንድ ጊዜም ሁለት ጊዜም ሶስት ጊዜም የመበደር አቅም እድል አግኝተዋል ከ31 ቢሊዮን በላይ ብር ብድር መስጠት ችለናል ማለት ነው እንዲሁም በተመሳሳይ መልኩ ደግሞ ወደ አራት ሚሊዮን የሚጠጉ ደንበኞች ቴሌብርን በመጠቀም እነዚህ ባንኮች ዳሽን ባንክ ንግድ ባንክ ስንቄ አሃዱ አዋሽን ጨምሮ የጀመርነውን ሴቭ ማድረግ የቻሉበት ሂደት አለ ወደ 30 ቢሊዮን የሚሆን ገንዘብ ሴቭ ማድረግ ተችሏል። ስለዚህ ቴሌብርን በመጠቀም ደንበኞቻችን በቀን እስከ 11 ቢሊዮን ግብይት ያደርጋሉ። ይህን ግብይት እንግዲህ የደንበኞቻችንን የመበደር አቅም የሚያመጣና ዜጎች የሚፈልጉትን የፋይናንስ አገልግሎት እንዲያስችሉ የማድረግ ነው የፋይናንስ አገልግሎት አካታችነትን ማጠናከር ከግለሰብ ጓዳ እስከ ተቋማት ይደርሳል የሀገርን ሁለንተናዊ ልማት በማረጋገጥ ሂደትም የፋይናንስ ተቋማት የሚያቀርቧቸው የብድርና ቁጠባ አማራጮች ሊስፋፉ እንደሚገባ የሚነሳ ሲሆን በኢትዮ ቴሌኮምና በአዋሽ ባንክ አጋርነት የቀረበው ጥላ የፋይናንስ አገልግሎትም በማሳያነት ይጠቀሳል ድርጅቶች አሉ ጥቃቅም ድርጅቶች አሉ እንደገና ደግሞ የተቀጣሪ ሰራተኞች አሉና በተቻለ መጠን ፋይናንሻል አክሰሱን በተለይ ተደራሽነትን እንግዲህ በአጠቃላይ ሁለቱ ካምፓኒዎች አዋሽ ባንክም ኢትዮ ቴሌኮምም በጣም አንጋፋ ናቸው። እነዚህ ሁለቱ አንጋፋ ድርጅቶች ይሄን የፋይናንስን ተደራሽነት ወደ ሰፊው ሕዝብ ወደ ታች የማውረድ ነገር ለዛ ነው ጥምረቱ የተፈጠረው ወይም ደግሞ ፓርትነርሺፑ የተፈጠረው ማለት ነው። ሰራተኞች የመንግስትም ሆነ የግል ሰራተኞች ከአዋሽ ባንክና ከኢትዮ ቴሌኮም ጋር ደሞዝ ክፍያቸውን በማያያዝ እስከ አንድ ሚሊየን ብር የሚሆን ብድር መውሰድ እንዲችሉ ማስቻል ነው። በስድስት ወርና በአስራ ሁለት ወር ውስጥ ዲቫይስ ፋይናንሲንግን ዳውን ታይም የተወሰነ ክፍያዎችን ከፍለው ባንኩ አዋሽ ፋይናንስ አድርጎ ደግሞ በረጅም ጊዜ ቀፎውን እየተጠቀሙ አገልግሎቱን እያገኙ እንዲከፍሉ የሚያስችልም አገልግሎት ነው፣ ይዘን የመጣ ነው። በተጨማሪም የአነስተኛ ቢዝነስ ላይ የሚሰሩትንም የሴ ሚሊዮን እስከ 150 ሺህ ብር ድረስ በቴሌብር ትራንዛክሽናቸውን መሰረት በማድረግ ወይም ደግሞ የአዋሽ ደንበኛ የሆኑ ነጋዴዎች ኤጀንቶች፣ ይህንን አገልግሎት እንዲያገኙ የሚያስችል ነገርንም በጋራ ይዘን መተናል ማለት ነው። መሰል ዲጂታልና አካታች የፋይናንስ አገልግሎቶች የዜጎችን ኢኮኖሚያዊ እንቅስቃሴ ከማጠናከሩም ባለፈ እየዘመነ በመጣው የፋይናንስ ስርዓት ንቁ ተሳትፎ ለማድረግ ያስችለዋልም ነው የተባለው። ይህንን ማጠናክሮ በማስቀጠል በሀገር አቀፍ ደረጃ ኢኮኖሚያዊ ተጠቃሚነትን ማሳደግ ዲጂታል ኢኮኖሚንም መገንባት እንደሚያስችልም ታምኖበታል። አካታችነቱን በጨምርን ቁጥር ብዙ ሴቶች፣ ብዙ ገጠር ያሉ ህዝቦቻችን እዚህ ሰርቪስ ውስጥ በገቡ ቁጥር፣ ፋይናንሱ በተጠቀሙ ቁጥር የአገሪቷ ኢኮኖሚ ያድጋል እና እንደ አገርም የተያዘውን የፋይናንሺያል ወይም ደግሞ የፋይናንስ አካታችነት እና የሀገር እድገት ኢኮኖሚ እድገትን ላይ አስተዋጽኦ ለማድረግ ብዙ ጉልህ አለው ማለት ነው። ቴሌብርን ብቻ ብንወስድ በነዚህ አራት ዓመት ጊዜ ውስጥ ከስድስት ትሪሊየን በላይ በዲጂታል መንገድ ግብይት ተደርጓል። ዛሬ ላይ እንዳቀረብነው ነው እንዳያችሁት በቴሌብር በቀን ብቻ 11 ቢሊየን የደንበኞች ግብይት አለ ማለት ነው። ስለዚህ ዜጎቻችን ግብይቱን ማድረግ ዲጂታላይዝ ማድረግ ተቋማት አገልግሎታቸውን ፔመንት ዲጂታላይዝ ሲሆን አብሮ ዘመናዊ አገልግሎትን መስጠት እንደ ሀገር የተያዘ የመሶቡ የአንድ ማዕከል አገልግሎት አንዱ የጥራት ያለው አገልግሎት በፍጥነት ለደንበኞቻችን ማድረግ ነው። እዚህ ውስጥ አንዱ ደግሞ በዲጂታል መንገድ የሚደረገው ክፍያ ነው ማለት ነው። ስለዚህ በቴሌብር ከ822 በላይ የሚሆኑ የተለያዩ ድርጅቶች ግብይታቸውን በቴሌብር እያፋጠኑ ያሉበት ሂደት አለ። ፋይናንስ አካታችነቱን እያሰፋ ነው። እንግዲህ ወደ ገጠሩም የምንሄድበት የምናሰፋበት ሂደት ኦልሬዲ ሁሉንም አካታች ስለሆነ በቴሌብር ሱፐር አፕ ብቻ ሳይሆን በኮከብ 127 መሰላል በዩስሲዲ ተጠቅሞ ሚኒ አገልግሎት ማድረግ ይችላል። ኢትዮ ቴሌኮም ከአዋሽ ባንክ ጋር በአጋርነት ያቀረቡት ጥላ የተሰኘው አነስተኛ የብድርና ቁጠባ እንዲሁም የዲቫይስ ፋይናንሲንግ አገልግሎቶችን በቴሌብር ማግኘት እንደሚቻልም ተመላክቷል።